ሰው ሁሉ የተሳካለት ሰው አይደለም። አንድ ሰው ተሳክቶለታል የምንለው በህይወቱ ላይ የእግዚአብሔር ለርሱ ያለውን ዓላማ አውቆ ሲተገብር ነው ማለት ነው። ዮሴፍ አያችሁ፣ ሲጀምር የጀመረው ዮሴፍ ጉድጓድ ውስጥ ነበረ፣ ጥላቻ ውስጥ ነበር፣ ውድቀት ውስጥ ነበረ። እንዲሞት ከተፈረደበት ስፍራ ላይ ተነስቶ ሲጨርስ የጨረሰው ግን ቤተ መንግስት ላይ ነበረ። ማተር የሚያደርገው የቱጋር ተነስቻለሁ አይደለም። የቱጋር እንደጀመረን መምረጥ አንችልም፣ ግን ፍጻሜያችንን ግን ማወቅ እንችላለን። ፍጻሜያችንን ለማወቅ ደግሞ እግዚአብሔር በእኔ ላይ ያለው ዓላማ ምንድነው? አያችሁ ማከ ከእናንተ ጋር ነው፣ አይደለም? ምን አይነት ኮኔክሽን አላችሁ? ምን አይነት ዲግሪ አላችሁ? ምን አይነት ስራ አላችሁ? አይደለም እግዚአብሔር ከእናንተ ጋር ነው ወይስ አይደለም? ልክ እግዚአብሔር ከእናንተ ጋር ሲሆን የሆነ ዲፍረንት አመጣላችሁ። መጽሐፍ ቅዱስ ላይ እግዚአብሔር ከሱ ጋር ከሆነ ሰው በቀር ይሄን ሊያደርግ የሚችል የለም ይላል። መከናወናችን ያለው ስኬታችን ያለው መለየታችን ያለው የእግዚአብሔር ከኛ ጋር ሲሆን ነው ማለት ነው። የእግዚአብሔር መገኘት ባለበት በዛ በረከት አለ። እግዚአብሔር ከአንተ ጋር ነው ማለት ግን ችግር አይገጥምህም ማለት አይደለም። ከዛ ድጋሚ ደግሞ ሄደና ህልም አይቶ መጣ። ከዛ የበለጠ ጠሉት ይላል። ተጠላላላችሁ። ራዕይ ሲኖራችሁ ራዕይ በሌላቸው ሰዎች ትጠላላችሁ። ይቅርታ ለማድረግ ማለት የሆነን ሰው ኪራይ ሳይከፍል ከእናንተ ጋር ተሸክማችሁት እንድትኖሩ ማድረግ ነው ይላል። አንዳንድ ሸክሞቻችን ናቸው የሆነ ቦታ እንዳንደርስ የሚያደርጉ ስሜ ቃል ኪዳን በላይ ይባላል። የመጣሁት ከአርሚ ሚኒስትሪ ነው። ዛሬ ደግሞ እግዚአብሔርን ቃል ላካፍላችሁ ነው የመጣሁት። ከመጀመሪ በፊት ግን ማመስገን የምፈልጋቸው አካሎች አሉ። በመጀመሪያ የረዳኝን እግዚአብሔርን ማመስገን ፈልጋለሁ። በምህረቱ ከልሎ ጸጋውንና ሞገሱን አብዝቶ በቤቱ እንድተከል ያደረገኝ እግዚአብሔርን ማመስገን ፈልጋለሁ። በመቀጠልም ከልጅነት የጀምሮ የእግዚአብሔርን ቃል እየመገበ በእግዚአብሔር ቃል ላይ የተመሰረተ ህይወት እንዲኖረኝ ከዛ በሰዎች ፊት ደግሞ መደመጥ እንድንችል ኮንቴንት እንዲኖረኝ ያደረገኝን መንፈሳዊ አባቴን ደግሞ ማመስገን ፈልጋለሁ። በመቀጠልም የወጣት መሪዎቼን ማመስገን ፈልጋለሁ። እየተጋችሁብን ስለሆነ፣ እኛ ላይ እየሰራችሁ ስለሆነ፣ ስላመናችሁብን ማመስገን ፈልጋለሁ እናንተንም በመቀጠል ደግሞ እናንተ በተከፈተ ልብ ስለምታዳምጠኝ አመሰግናለሁ ዛሬ ላካፍላችሁ የመጣሁት ቃል መንፈሳዊ አባታችን የወጣቶች ፕሮግራም ላይ ይዞ ያካፈለንን ቃል ነው ያው እኛ የደረሰን በረከት ይድረሳችሁ ብዬ ነው ትንሽ ይዤላችሁ የመጣሁት የትምህርት ርዕስ ከዮሴፍ ሕይወት ምን እንማራለን የዮሴፍ የስሙ ትርጓሜ መጨመር ወይም መብዛት ማለት ነው። ሐዋርያት ስራ 7 ከ9 እስከ 19 እንደዚህ ይላል። የአባቶችን ማለቆች በዮሴፍ ቀንተው ወደ ግብጽ ሸጡት። እግዚአብሔር ከእርሱ ጋር ነበረ፣ በመከራው ሁሉ አወጣው። በግብጽ ንጉስ በፈርዖንም ፊት ሞገስና ጥበብን ሰጠው፣ በግብጽና በቤቱ ሁሉ ላይም ቢትወደድ አድርጎ ሾመው። በግብጽና በከነዓን አገር ሁሉ ራብና ብዙ ጭንቅ መጣ፣ አባቶቻችንም ምግብን አላገኙም። ያቆብን በግብጽ እህል መኖሩን በሰማ ጊዜ በመጀመሪያ አባቶቻችንን ሰደዳቸው። በሁለተኛውም ዮሴፍ ለወንድሞቹ ታወቀ። ዮሴፍም ትውልድ በፈርዖን ዘንድ ተገለጠ። ዮሴፍም አባቱን ያዕቆብንና ሰባ አምስት ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ። ያዕቆብም ወደ ግብጽ ወረደ፣ እርሱ ሞተ። አባቶቻችንም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሜር ልጆች በብር በገዛው መቃብር ቀበሯቸው። እግዚአብሔርም ለአብርሃም ለማለለት የሰፋው ዘመን ሲቀረብ ዮሴፍን የማያውቀው ሌላ ንጉስ በግብጽ ላይ እስኪነሳ ድረስ ህዝቡ እየጨመሩ በግብጽ በዙ። እርሱም ወገናችንን ተናክሎ ህፃናትን በህይወት እንዳይጠበቁ ወደ ውጪ ይጥሉ ዘንድ አድርጎ አባቶቻችንን አስጨነቀ ይላል። አያችሁ ዮሴፍ የቤቱ የመጨረሻ የአስራ አንደኛ ልጅ ነበርና ወንድሞቹ ይጠሉት ነበር፣ ይገፉት ነበር። ከዛ በጉድጓድ ውስጥ እንደጣሉት እናያለን። ያለን ከዛ ደግሞ ወደ ግብጽ ሸጡት ይላል። በዛ ሁላ ውስጥ ግን እግዚአብሔር ከሱ ጋር ነበረ፣ በመከራውም ሁሉ አወጣው ይላል። አያችሁ እግዚአብሔር ስለ ተስፋ ቃሉ ሲል አይተወንም። ምክንያቱም የተስፋን ቃል የሰጠን እግዚአብሔር የታመነ ነው። ዮሴፍ የተሳካለት ሰው ነበረ። ማለት በብሉይ ኪዳን ላይ ከኢየሱስ አይነት ህይወት ኖሩ ተብሎ ከሚታሰቡ ሰዎች መካከል አንደኛው የዮሴፍ ህይወት ነው እና የዮሴፍ ህይወት ከኢየሱስ ጋር ከሚመሳሰልበት ነገር አንዱ ዮሴፍ የተሳካለት ሰው ነበረ፣ የተሳካለት ባለራእይ ነበር። አያችሁ ሰው ሁሉ የተሳካለት ሰው አይደለም። አንድ ሰው ተሳክቶለታል የምንለው በህይወቱ ላይ የእግዚአብሔር ልርሱ ያለውን አላማ አውቆ ሲተገብር ነው ማለት ነው። ከዘ ፍጥረት ሰላሳ ሰባት እስከ ዘፍጥረት 50 ዮሴፍን ታሪክ ካየን እንዴት ከጉድጓድ ወደ ቤተ መንግስት እንደሄደ from pit to palace እንለዋለን። ባጭሩ ዮሴፍ አያችሁ፣ ሲጀምር የጀመረው ዮሴፍ ጉድጓድ ውስጥ ነበረ፣ ጥላቻ ውስጥ ነበር፣ ውድቀት ውስጥ ነበረ እንዲሞት ከተፈረደበት ስፍራ ላይ ተነስቶ ሲጨርስ የጨረሰው ግን ቤተ መንግስት ላይ ነበረ። አገች ማተር የሚያደርገው የቱ ጋር ተነስቻለሁ አይደለም። የቱ ጋር እንደጀመረን መምረጥ አንችልም፣ ግን ፍጻሜያችንን ግን ማወቅ እንችላለን። ፍጻሜያችንን ለማወቅ ደግሞ እግዚአብሔር በእኔ ላይ ያለው አላማ ምንድን ነው? ያንን አላማ ስናገኘውና መተግበር ስንችል ፍጻሜያችንን ማሳምር እንችላለን። የመጽሐፍ ቅዱስ ሲናገር ጅማሬ ታናሽ ቢሆንም ፍጻሜ ግን ታላቅ ይሆናል ይላል። ፕሬዝ ጋድ ዮሴፍ በትንሽ እድሜው ነበር እግዚአብሔርን ፍቃድ በህይወቱ ያገኘው። ዮሴፍ በዛ ትንሽ እድሜው እግዚአብሔርን ፈቃድ ቢያገኝም ያሳለፈው መከራ ግን በጣም ብዙ ነበር። እና ዮሴፍ ካሳለፈው መከራ አንጻር የሀዘን ሰው መሆን ይችል ነበር፣ የምሬት ሰው መሆን ይችል ነበር፣ የቂም ሰው መሆን ይችል ነበር። ግን የተሻለ መንገድ መረጠ። ዮሴፍ የቤተ መንግስት ሰው ሆነ። አያችሁ፣ የቤተ መንግስት ሰው ሆናችሁ የቂም ሰው መሆን አትችሉም። ስለዚህ ከፍታ ከፈለጋችሁ፣ በህይወታችሁ ሌላ አቅጣጫ መሄድ ከፈለጋችሁ፣ የኋላውን መልቀቅ አለብን ማለት ነው። ዮሴፍ የስኬት ምሳሌያችን ከሆነ ዮሴፍ ለምን ተሳካለት? የመጀመሪያው የእግዚአብሔር ህልውና ከዮሴፍ ጋር ስለነበር ነው። ዘፍጥረት 39 ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ፣ በግብፃዊው ጌታውን ቤት ነበረ ይላል። የዮሴፍ ስኬት ዋነኛ ሚስጥሩ የነበረው የእግዚአብሔር ሕልውና ከሱ ጋር መሆኑ ላይ ነው። አያችሁ፣ ማ ከናንተ ጋር ነው አይደለም? ምን አይነት ኮኔክሽን አላችሁ? ምን አይነት ዲግሪ አላችሁ? ምን አይነት ስራ አላችሁ? አይደለም። እግዚአብሔር ከእናንተ ጋር ነው ወይስ አይደለም? ልክ እግዚአብሔር ከእናንተ ጋር ሲሆን የሆነ ዲፍረንት ታመጣላችሁ። መጽሐፍ ቅዱስ ላይ እግዚአብሔር ከሱ ጋር ከሆነ ሰው በቀር ይህን ሊያደርግ የሚችል የለም ይላል። አያችሁ፣ መከናወናችን ያለ ያለው ስኬታችን ያለው መለየታችን ያለው የእግዚአብሔር ከኛ ጋር ሲሆን ነው ማለት ነው። የእግዚአብሔር መገኘት ባለበት በዛ በረከት አለ። ዘፍጥረት 39 ከ21 እስከ 23 እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት በግዞት ቤቱ ማለቃ ፊት ሞገስን ሰጠው። የግዞት ቤቱ ማለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም በሚደረገው ነገር ሁሉ እርሱ ስለሚያደርገው ነበረ። የግዞት ቤቱ ማለቃ በጁ ያለውን ነገር ከቶ አላሰበም። እግዚአብሔርም ከርሱ ጋር ነበርና የሚያደርገው ሁሉ እግዚአብሔር ያቀናለት ነበር ይላል። አያችሁ የዮሴፍ መከናወን መበርታት ህጻናት የህይወቱ የነበረው የእግዚአብሔር ከእሱ ጋር መኖር ጋር ነው። እግዚአብሔር ካንተ ጋር ነው ማለት ግን ችግር አይገጥምህም ማለት አይደለም። ወይ ችግር አይገጥመን ማለት አይደለም። ሰው እግዚአብሔር ከኔ ጋር ከሆነ ለምን ቻሌንጅ እንደዛ። ኮ ዮሴፍ እግዚአብሔር ከዮሴፍ ጋር ከነበረ ለምን ወደ ጉድጓድ ተጣለ? መሳፍን ስድስት ላይ መላኩ መጥቶ ጌዲዮነ እግዚአብሔር ካንተ ጋር ነው ሲሉ፣ እግዚአብሔር ከኛ ጋር ከሆነ የሁላ መከራ እንዲደረሰብናል አያችሁ፣ እግዚአብሔር ከናንተ ጋር ነው ማለት መከራ ማይ አታዩም ችግር አታዩም ማለት አይደለም። ግን እነዛ ችግሮች ውስጥ ግን እግዚአብሔር ችግሩን ወደ መልካም ነገር ይቀየርላቸዋል። እስር ቤቱን ቤተ መንግስት ያደርግላቸዋል። እስረኛ ነው ግን እስረኛ አለቃ አደረገው። ሰራተኛ ነው ግን የተሳካለት የተከናወነለት ሰራተኛ አደረገው። ስለዚህ በህይወታችን የሚያስፈልገን ቫይታል የሆነ ፕሬዘንስ የእግዚአብሔር ህልውና ብቻ ነው። ፕሬዝ ጋድ ሌላው ዮሴፍ ባለ ራእይ ነበረ። የሚፈጽመው ራእይ ነበረ። ሁለተኛው ዮሴፍ እንዲሳካለት ያደረገው ባለ ራእይ ስለነበረው ነው። አያችሁ የምንፈጽመው ህልም ሊኖረን ይገባል። ዘፍጥረት 37 ከ5 እስከ ዘጠኝ ላይ ዮሴፍ ህልምን አየ ይላል። ከዛ ህልሙን አይቶ ለወንድሞቹ ነገራቸው። ከዛ ጠሉት ይላል። ከዛ ድጋሚ ደግሞ ሄደና ህልም አይቶ መጣ። ከዛ የበለጠ ጠሉት ይላል። አያችሁ ራእይ ሲኖራችሁ፣ ራእይ በሌላቸው ሰዎች ትጠላላችሁ። ራእይ ማለት እግዚአብሔር ለኔ ያለውን አላማ ትክክለኛ ስዕል ሲኖረኝ ማለት ነው። አያችሁ ራእይ እኛ የምንሰራው የምንፈበረከው ፕሮጀክት አይደለም። እግዚአብሔር ኦልሬዲ ሲፈጥረን፣ የመንፈሳዊ አባታችን የእግዚአብሔርን ፍቅር መረዳት ላይ ሲጽፍ የእግዚአብሔር የፈጠራችሁ ለአላማ በአላማ ነው ይላል። ስለዚህ ስንፈጠር የተፈጠርንበት ያንን ትክክለኛ አላማ ትክክለኛው የሆነ ስዕል ስናገኘው ማለት ነው ራእይ። ስለዚህ እኛ የምንሰራው አይደለም፣ ያን ስዕል ከእግዚአብሔር ነው ማለት ነው የምናገኘው ምሳሌ 29፥18 ላይ ራእይ ከሌለ ህዝብ መረን ይሆናል ይላል። ዮሴፍ በመንገድ ላይ የገጠሙት ብልጭልጭ ነገሮች ወይም ደግሞ የገጠሙት ነገሮች ያላሳቱት፣ መንገዱን እንዲቀጥል እንዲቀይስ ያላደረጉት የሚያየው ራእይ ስለነበረው ነው። ስለዚህ ራእይ ሲኖረን አንደኛው ዲሲፕሊን ያደርገናል። ወደ ዴስቲኔሽናችን እንድንሄድ ያደርገናል። ሶስተኛው ዮሴፍ የተሳካለት የነበረው ትዕግስት ስለነበረው አያችሁ፣ መከራን መታገስ ችሎ ነበረ። ብዙ ሰው ራእይ ያለው እንጂ ትዕግስት የለውም እና ራዕይ ካለ ህልም ኖሯችሁ ትግስት ከሌላችሁ ምንም ማምጣት አይችልም። ምክንያቱም ህልም በጊዜ ውስጥ ነው የሚፈጸመው። ዮሴፍ ከ17 ዓመቱ ጀምሮ እስከ 30 ዓመቱ አስራ ሁለት አመት ሙሉ በራእዩ ምክንያት ነው መከራን የተቀበለው። ያንን መከራ ካለፈ በኋላ ነው ራእዩ ጋር መድረስ የቻለው። ስለዚህ ህልም አለህ ወይም ህልም አለሽ፣ ታገስ። ትግስት ማለት ሎንግ ሰፈሪንግ ማለት ነው፣ ረጅም ጊዜ መከራን መቀበል። መጽሐፍ ቅዱስ እራሱ ምን ይላል? መከራን ታገሰው ይላል አያችሁ መንፈሳዊ አባታችን ሲናገር ምን ይላል አንዳንድ መከራን ጸልያችሁ አይደለም ወይ ደግሞ ገስጻችሁ አስገጽጻችሁ ጸልያችሁ አይደለም ተባሩት ጸጥ ብላችሁ ስለታገሳችሁት ብቻ ይሄዳል ማለት ነው መዝሙር 105 16 እስከ 20 ላይ እንደዚህ ይላል በምድሪቱ ላይ ራብን ጠራ የምግብ ማቀርቦት ሁሉ አቋረጠ ማን እግዚአብሔር አያችሁ ለምንድን ነው እግዚአብሔር ረሃብን ያደርገው የሆነ ሰው ራእይ ነበረው አያችሁ የሆነ ኮንሲደንስ አይደለም ዮሴፍ ከዛ ከእስር ቤት እንዲወጣ ረሃቡ እግዚአብሔር ነበር ያንን ረሃብ ያስቀመጠው በባርነት የተሸጠውንም ሰው ዮሴፍን ከእርሱ ጋር አስቀድመው ላከ። እግሮቹን በእግር ብረት ተላላጡ፣ በአንገቱን ብረት ማነቆ ገባ። የተነገረው ቃል እስኪፈጸምለት የእግዚአብሔር ቃል ፈተነው። ንጉሥም ልኮ አስፈታው፣ የህዝቦችም ገዥ ነጻ ወጣያቸው። የእግዚአብሔር ቃል ፈተነው ይላል፣ ዮሴፍን ይፈጸም ይሆነል ትላላችሁ። አንዳንዴ በጣም መከራው ይረዝምና ይሄ ነገር ግን ይሆናል። ጌታ ሆይ ይህን አልነበረም እኮ ያልከኝ ጌታ። ግን ታገስ ይላል እምባቆም ምዕራፍ ሁለት ሁለት ላይ ምን ይላል? ራእዩ ራእዩ የሚፈጸምበት የተወሰነለትን ቀን እየጠበቀ ነው ይላል። እሱ መጨረሻውን ያሳያል፣ ከቶ አይዋሽም። የዘገየ ቢመስልም ታገሰው ይላል። ምክንያቱም አይዘገይም፣ የሆነ የተወሰነለት ቀን አለ። የዘገየ ሊመስለን ይችላል፣ በጣም የራቀ ሊመስለን ይችላል። ግን ታገሰው፣ ይደርሳል። ፕሪዝ ጋድ። ትዕግስት ማለት ረጅም ጊዜ የሚቆይ እምነት ነው። ሶስተኛው ዮሴፍ የነበረው አራተኛው ቅድስና ዮሴፍ የተሳካለት ቅድስና ስለነበረው ነው ቅድስና ማለት መለየት ማለት ነው አለመሳሳት ማለት አይደለም ግን የተሳሳተ አቋም ይዞ አለመቀጠል ማለት ነው እዛ ዘፍጥረት 39 ከ7 እስከ 9 ላይ እንደዚህ ይላል ከዚያም በኋላ እንዲሆነ የጌታው ሚስት በዮሴፍ ላይ አይኗን ጣለች እኔም ከእኔም ጋር ተኛ አለች ይላል። አያችሁ መጣችና የኃጢአት ግብዣ አቀረበችለት። ዮሴፍ ግን ኖ አለ። ዝቅ ብላችሁ ቁጥር ዘጠኝ ላይ ካያችሁት ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺን በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለዋል? አያችሁ ዮሴፍ ለእግዚአብሔር የተለየ ነበረ። ለእግዚአብሔር አቋም፣ ለእግዚአብሔር አጀንዳ ራሱን የለየ ሰው ነበረ። ስለዚህ ራሳችንን መለየት አለብን። ማለት እግዚአብሔር መጽሐፍ ቅዱስ ሲናገር እግዚአብሔርን ለማየት መቀደስ አለባችሁ ይላል። ስለዚህ ራሳችን መለየት አለብን። ቱ ቢ ኮንስክሬትድ ፎር አ ሆሊ ቲንግ ይላል። ራእይ ካለን የሆነ ቦታ እንደርሳለን። ነገር ግን ራእይን ከሚያስቆም ኃጢአት ህይወታችንን መለየት አለብን። ዮሴፍ እዚ ጋር ተስቶ ቢሆን ኖሮ ዮሴፍ እዚ ጋር ግብዣውን ተቀብሎ ቢሆን ኖሮ ራእዩ ጋር ባልደረሰ ነበረ። ሌላኛው ዮሴፍ እንዲሳካለት ያደረገው የይቅርታ ልብ ነበረው ወይም ደግሞ የጌታ ልብ ነበረው። ዘፍጥረት ሃምሳ አስራ አምስት ላይ የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት የዮሴፍ ይጠላን ይሆናል ባደረግንበትም ክፋት ሁሉ ብድራትን ይመልስብን ይሆናል። ወደ ዮሴፍን መልእክት ላኩ እንዲህም አሉት አባትህ ገና ሳይሞት እንዲህ ብሎ አዟል። ዮሴፍ ግን ዮሴፍን እንዲህ በሉት እባክህ የወንድሞችን በደል ኃጢአታቸውን፣ ይቅርበል እነርሱ በአንተ ከፍተው ብሃልና፣ አሁንም እባክህ የአባትህን አምላክ ባሪዎች ሰዎች የበደሉህን ይቅር በል። ዮሴፍም ይህን ሲሉት አለቀሰ ይላል። ወንድሞቹም ደግሞ ወጡ፣ በፊቱም ሰግደው፣ እነሆ እኛ ለእናንተ ባሪያዎች ነን አሉት። ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ ሊያድን ለማድረግ ለመልካም አሰበዋለ። አያችሁ፣ ዮሴፍ የይቅርታ ሰው ነበረው። አሁን ማለት ሊሆም የተራቡ ይለናል እኮ መንፈሳዊ አባታችን ማለት። ተርቦ የመጡ ምንም የማያመጡ አሁንም አሳያችኋለሁ ማለት ይችል ነበር። የነበረበት ፖዚሽን ላይ ላ እስካሁን ያደረጋችሁብኝን እበቀላችኋለሁ ማለት ይችል ነበር። ግን ዮሴፍ ሲሰማ አለቀሰ አለ ማለት። ሆነ አስቦበት ምናምን አይደለም። ልቡ እንደዛ ነበር የተቃኘው። ይቅርታ ሰው ነበረ። ስለዚህ እኛም ልክ እንደሱ የይቅርታ ሰው መሆን አለብን፣ መልቀቅ አለብን። መንፈሳዊ አባታችን ሲናገር ይቅርታ ለማድረግ ማለት የሆነን ሰው ኪራይ ሳይከፍል ከእናንተ ጋር ተሸክማችሁት እንድትኖሩ ማድረግ ነው ይላል እና አንዳንድ ሸክሞቻችን ናቸው የሆነ ቦታ እንዳንደርስ የሚያደርጉን። ስለዚህ መልቀቅ አለብን በቃ። ቢሾፕ ኢኤቲ ሳኪ ባለፈው እዚህ መቶ ሲያስተምር ምን አለ? አንድ ሰው ሲበድላችሁ ይቅርታ ከመጠየቁ በፊት ይቅር ልትሉት ይገባል አለ። የእናንተ ኃላፊነት ነው ይቅር ማለት ይቅርታ ከመጠየቁ በፊት ማለት። ስለዚህ ይቅር እንላለን። አሜን። ሌላኛው ዮሴፍ የእምነት ሰው ነበረ። ዘፍጥረት 50 24 እስከ 25 ላይ እንደዚህ ይላል። ዮሴፍም ወንድሞቹን አለ እኔ ሞታለሁ እግዚአብሔርም መጎብኘትን ይጎበኛቸዋል፣ ከዚች ምድር ያወጣቸዋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳቸዋል። ዮሴፍም የእስራኤል ልጆች፣ እግዚአብሔር ሲያስባችሁ አጥንቴን ከዚህ ያውጥታችሁ ከእናንተ ጋር ውሰዱ ብሎ ማለላቸው። አያችሁ፣ አሁን ያለበትን ሳይሆን እግዚአብሔር የተናገረውን ያምን ነበር። እና ከዚህ ያወጣቸዋል አለ። ስድስት ሚሊዮን ሰዎች ያልገቡበትን ምድር፣ ዮሴፍ ግን በእምነት ተኝቶ በሳጥን ወርሷል። ባይ ዘ ወይ ከነአን እና ዮሴፍ የእምነት ሰው ነበረ። ዕብራውያን አንድ አንድ ላይ እንደዚህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ራእይ ካላችሁ ራእይ መጀመሪያ አታዩትም አይደለ? ግን ራእዩ በእምነት ነው ክሌም የምታደርጉት እምነት ከሌለ ራእያችሁ ጋር መድረስ አትችሉም። አያችሁ፣ ተስፋ የምታደርጉበትን ነገር እንድት ማስረገጥ የምትችሉት እምነት ሲኖራችሁ ነው። እምነት የሚመጣው ደግሞ መጽሐፍ ቅዱስ እንደሚለን ከምንሰማው ነው ይላል። መስማትም ደግሞ ከእግዚአብሔር ቃል ነው። አያችሁ፣ ከሰማችሁት አይመጣም። ትናንት የሰማችሁት ዛሬ ና ይጠቅማችሁ አክቲቭሊ እየሰማን ካለ ነው ነው እምነት የሚመጣው። እና የዮሴፍ ስኬት በአጭሩ ዮሴፍ ሰባት ነገር ነው አሁን የነገርኳችሁ። ዮሴፍ ለምን ተሳካለት እና ስድስቱን ነገር ማግኘት የቻለው የመጀመሪያውን ስላገኘ ነው። እግዚአብሔር ከእርሱ ጋር ነበረ። አያችሁ ራእይን የሚሰጣችሁ እግዚአብሔር ከእናንተ ጋር ሲሆን ነው። በቅድስና መኖር የምችሉት እግዚአብሔር ከእናንተ ጋር ሲሆን ነው። ብዙ ጊዜ ሰው ምንድ ነው ዳግም ከተወለደ በኋላ በቃ ዳግም ተወልጃለሁ አሁን መንፈስ አዲስ ነው ስለዚህ እንደ ዳግም እንደተወለደ ሰው መመላለስ አለብኝ ይላል ከዛ ደግሞ በስጋው ይሞክራል። አያችሁ ያ ዘ ሴም ስፒሪት መንፈሳችሁን ዳግም የተወለደው ስጋችሁንም ሊያግዝ ነው የመጣው በቅድስና ለመኖር ይሄ ኦልሬዲ ፌል ያደረገ ስጋ ነው ስለዚህ ነፍስ ጭንቅላታችንና መንፈሳችን ስጋችንና መንፈሳችን አንድ አይነት ፖዚሽን ላይ የሚያመጣው ጭንቅላታችን ነው ያን ደግሞ እግዚአብሔር ነው ሊረዳ ነው የሚችለው ስለዚህ በቅድስናም ለመኖር እግዚአብሔር ያስፈልገናል የይቅርታ ሰውም ለመሆን እግዚአብሔር ያስፈልገናል። የእምነትም ሰው ለመሆን እግዚአብሔር ያስፈልገናል። እና ባጭሩ ላችሁ የፈለኩት ምንድነው ዮሴፍ የተሳካለት ኢትስ ቢኮዝ ኦፍ ጋድ። እግዚአብሔር ከእርሱ ጋር ነበረ። ወንድሞቹ ጣሉት፣ ገደል ውስጥ ነበር፣ ጉርጓድ ውስጥ ተሸጠ ይላል። ከዛ እስር ቤት ውስጥ ማለት፣ በጣም ብዙ መከራ ነው ያየው። ተስፋ የሚያስቆርጥ መከራ ነው ያየው። ከዛ ሁሉ ውስጥ ግን እግዚአብሔር ከእርሱ ጋር ነበር ይላል። እግዚአብሔር የሱን ሰክሰስ ኩክ እያደረገለት ነበር። አብሮቶ ነው ማለት፣ አካምፓኒ ያረገው ነበር። እግዚአብሔር ነገሩን እያሳካለት፣ ከሰው ጋር ፌቨር እየሰጠው። ስለዚህ አሁንም መከናወን ከሆነ የምትፈልጉት እግዚአብሔርን ፈልጉ። ንጉሥ ኦዚያን መንፈሳዊ አባታችን እያስተማረ ነበር። እግዚአብሔርን በፈለገ መጠን እግዚአብሔር ነገ ነገሩን ያከናውንለታል። አያችሁ በፈለጋችሁት መጠን ነው መከናውናችሁ ያለው። መከናወኑን ስለፈለጋችሁት አይደለም፣ ወይ ደግሞ በሮጣችሁ በተራራጫችሁት አይደለም። ልክ እግዚአብሔርን ስትፈልጉት in the presence of God ሁሉ ነገር ፉል ይሆናል። there is fullness ይላል። praise God መጽሐፍ ቅዱስ መዝሙር ላይ ሲናገር አቤ ማለት እግዚአብሔር ፊቴን ፈልጉ ባልክ ጊዜ ልቤ አንተን እሻለሁ አለች። እንግሊዝኛው ሪኳየር ሚ አስ ዮር ግሬተስ ነሰሲቲ ይላል። እንደ ትርፍ ነገር እንደ ጓድ ዝም ብሎ ነገር ማለት ብትመጣ ደስ ይለኛል አይደለም። አየርን እንደምትፈልጉ ትልቅ እንደሚያስፈልጋችሁ ነገር ስትፈልጉኝ አለ እኔ እገኝላችኋለሁ አለ እግዚአብሔር። ሲገኝልን ደግሞ ሁሉ ነገራችን ተከናወነ ማለት ነው። ፕሬዝ ጋድ ስላዳመጣችን አመሰግናለሁ። ሰዎች ሰው ሁሉ የተሳካለት ሰው አይደለም። አንድ ሰው ተሳክቶለታል የምንለው በህይወቱ ላይ የእግዚአብሔር ልርሱ ያለውን አላማ አውቆ ሲተገብር ነው ማለት ነው። ዮሴፍ አያችሁ፣ ሲጀምር የጀመረው ዮሴፍ ጉድጓድ ውስጥ ነበረ፣ ጥላቻ ውስጥ ነበር፣ ውድቀት ውስጥ ነበረ። እንዲሞት ከተፈረደበት ስፍራ ላይ ተነስቶ ሲጨርስ የጨረሰው ግን ቤተ መንግስት ላይ ነበረ። ማተር የሚያደርገው የቱጋ ተነስቻለሁ አይደለም። የቱጋር እንደጀመረን መምረጥ አንችልም፣ ግን ፍጻሜያችንን ግን ማወቅ እንችላለን። ፍጻሜያችንን ለማወቅ ደግሞ እግዚአብሔር በእኔ ላይ ያለው አላማ እናንተ ጋር ነው። አይደለም ምን አይነት ኮኔክሽን አላችሁ፣ ምን አይነት ዲግሪ አላችሁ፣ ምን አይነት ስራ አላችሁ፣ አይደለም። እግዚአብሔር ከእናንተ ጋር ነው ወይስ አይደለም? ልክ እግዚአብሔር ከእናንተ ጋር ሲሆን የሆነ ዲፍረንት አመጣላችሁ። መጽሐፍ ቅዱስ ላይ እግዚአብሔር ከሱ ጋር ከሆነ ሰው በቀር ይሄን ሊያደርግ የሚችል የለም ይላል። መከናወናችን ያለው ስኬታችን ያለው መለየታችን ያለው የእግዚአብሔር ከኛ ጋር ሲሆን ነው ማለት ነው። የእግዚአብሔር መገኘት ባለበት በዛ በረከት አለ። እግዚአብሔር ከአንተ ጋር ነው ማለት ግን ችግር አይገጥምህም ማለት አይደለም። ከዛ ድጋሚ ደግሞ ሄደና ህል ማይቶ መጣ፣ ከዛ የበለጠ ጠሉት ይላል ራእይ ሲኖራችሁ፣ ራእይ በሌላቸው ሰዎች ትጠላላችሁ። ይቅርታ ለማድረግ ማለት የሆነን ሰው ኪራይ ሳይከፍል ከእናንተ ጋር ተሸክማችሁት እንድትኖሩ ማድረግ ነው ይላል። አንዳንድ ሸክሞቻችን ናቸው የሆነ ቦታ እንዳንደርስ የሚያደርጉት።